ስሜ ሙሉ ነው ካሁን በፊት መስክሬ ያለው ከናንበረት ነው የመጣሁት ብዬ እና ያው ከጠንቋይ ቤት ወጥቻለሁ ምናምን ብዬ ሁለቴ መስክሬ ያለው እና የእግዚአብሔር ሰው ቃል አውጥቶ ነበር አለቃ ከነ ጭፍሮቹ ይመቱ ይመታ የሚል ሰኔ ላይ መስዋዕት ያደርግ ነበር መስዋዕቱ ሳይከናወን ቀረ ለመስቀል አደርገዋለሁ ብሎ አንድ ላይ ሰው ስቦ ነው የሚያደርገው ብሎ ጠየቀኝና የእግዚአብሔር ሰው አሁን ለመስቀል ብሏል። እንግዲህ መስዋዕቱ ግን ቀርቷል። ያመችሳ ልጆች የሚያደርገው ብዬ መስክሬ ነበር ከአሁን በፊት፣ ካስታወስኪ አንደኛው ልጄ እዛ ነው ያለው ብዬ መስክሬ ያለው እና ሰኔ ላይም መስቀል ላይም አልተከናወነም መስዋዕቱ ማለት ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አሜን። እዛ ቤት ጉንቦት የሚታረዳል፣ ለቡሩትቻ ለጅብ ለምን ምን መስዋዕት አድርጎ የሚሰጡበት ነው። እኔ ያንን መንፈስ ለመምታት ነው የመጣሁት። እና ሰኔ ሚካኤል ደግሞ ወደ ሰባት ስምንት ኮርማ ነው የሚያርደው። ያ መስዋዕቱ እንዳይከናወን እኔም እንድፈወስ ነው የመጣሁት። በጉንቦት በጉንቦት እየጠበቀ ነው የሚያመኝ። ልክ ቤት ስገባ ከዚያ አሜን ብዬ ይሄን በሙሉ ይዞኝ ነበር። ጉሮሬን ምናምን በቃ መተንፈስ መብላት ማልችልም ነበር። ልክ ቤት ገብቼ ቁጭ ስል ከልጄ ጋር ነው የመጣሁት። ሰኔ 12 89 የሚያርዶውን በሬ ያመቸሳ ልጆች እያለ መስዋዕት የሚያደርገውን በሬ መስዋዕቱን እንዳይቀበል የነብይ ሄኖካ መ ጠልቃ ግባ እዛ ቤት መሰዊያዊ ፍረስ እያልኩ ነበር። መስዋዕቱ አልተከናወነም፣ መስዋዕቱ አልተከናወነም። ኢየሱስ ጌታ ነው። ቀረ ቀርቶ እኮ አያውቅም። እኔ ራሱ እዛ ቤት 30 ዓመት ሆኖኛል። ከወጣው ከመውጣት በፊትም ማለት ነው። ግን መስዋዕቱ ቀርቶ አያውቅም። ያመችሳ ልጆች ሰብስቦ ደም የሚቀባበት ቅቤ የሚቀባበት መስዋዕት የሚደረግበት ልጆቹን ሰብስቦ ነበር ና እኔም የዛለታ እዚህ በሀይል ምጸል የነበረው መስዋዕቱ እንዳይከናወን የሰኔውንም ጭምር እና ቀር አለኝ። አሁን እንግዲህ ደግሞ አንደኛው ጋር ልደወልኩ መቼም እግዚአብሔር ተአምረኛ ብላክረስቲ ልደውላልኩ ና እንደነሰለቡ እንደናና አርጉት እዛ ቤት ያለው ከአዳሚውን ሊዜ ልጄ ማለ ከአዳሚ አድርጎ ያስቀምጠል ያስመልጥልኝ እሱ ነው። ከዛም ሰለሙ እንዴት ነው ስራ በዝቶብና እንዲ ቅድሚያ ምናምን ባዛበራልን ምናምን አልኩት። ስራው ምንድን ነው የሚበዛበት? ጠንቋይ ቤት ቁጭ ብሎ ቡና ምናምን ያቀራርብለታል። እንትና አምጣ እንትና አምጣ ሲለው ድቤ ደግሞ የሚመቱ ሰው እየሸሁ ከሌለ እሱ ይመታል። ከልጅነቷቸው ጀምሮ ነው ያሳደጋቸው። እዛው ስራውን ምሱ ነው በቃ። ትምህርቱን አላስተማረም። ከሰባተኛ ክፍል አቆርጦ እዛ ቁጭ አድርጎ እንደዛ ነው የሚያረፈው። ብታዩ በጣም ያሳዝነው። አይዞሽ አሁን ቃል አውጣሉ። ሁል ጊዜ በሬ ይወጋዋል። መስዋዕት የቀረብ በሬ ይወጋዋል፣ ለበሬ ማረጃ እግሩ ላይ ይወድቃል። ልጁ እዛው ነው፣ እየተሰቃየ ነው እኮ እዛው። ለመስዋዕት የመጣው በሬ ወገዋል። እሱን ብቻ ሳይሆን እዛ ያሉትንም በቃ መዓት አሉ ወጣቶች፣ እዛ ቤት ሰኔ ሚካኤል ያመችታ ልጆች ለመስቀል አንድ ላይ አረገዋለሁ ከነቢይ ሄኖክ ከዚፒስ ቃል ወቶልኛል። ቃል ወጥቷል፣ አሜን ብዬ ተቀብያለሁ። መንፈሱ ይመታ፣ አይሰራም። ስንት ፈረንጅ ሳይቀር ነበር የሚመጣው፣ ሰው የለም አሁን። ፈረንጆስ ሳይቀር ነው ፈረንጆ ሳይቀር ነው የሚመጡት፣ እና በጣም ብዙ ህዝብ ነው የሚመጣው፣ እና ያንን መንፈስ ነው አሁን ተመቶ ባዶ ነው ያለው። በመጨረሻው ዘመን በቤተክርስቲያን በኩል ለአለቆችና ለስልጣናት አሁን አየር ላይ ላለው አለቃና ስልጣን ኃይላችን የሚገለጥበት ዘመን እማገለግለው ጌታ ምስክሬ ነው። አሁን ቃል አወጣለሁ፣ እዛ ቤት የእግዚአብሔር እጅ ያተራምሰዋል። ሀከፋዲ በኢየሱስ ስም ይተራመስ፣ ይተራመስ፣ ይተራመስ። የታሰሩ ወጣቶች ይፈቱ፣ ልጅ ይፈታ። እኔ ትንሽ እግዚአብሔር ሰዎች ፊት ሲቀርቡ ስለምፈራ ነው። ታስፈራላችሁ። በጣም ወዳችኋለሁ እና ለእኔ የተደረገልኝ ብዙ ነው፣ ብዙ ነው። ከብዙ ነገር ነው ያስመለጠኝ እግዚአብሔር። እኔ አምስት መቶ ሰዎች የሚሆኑ ሰዎች ሲሞቱ አይቻለሁ። እዛ ጠንቋይ ቤት ማለት ነው። እዛ ጠንቋይ ቤት ጥፋት አጠፉ እየተባለ ከአምስት መቶ ያላነሱ ሰዎች ሲሞቱ አይቻለሁ። እኔ ቤት ብቻ ነው ደግሞ ከቤተሰብ ሞት ያልገባው። የባለቤቴ እህል ታላቅ እህት ስምንት ልጅ ቀብራለች። ሌሎቹም እንደዛ አራት አምስት ልጆች ቀብረዋል። እኔ ግን አስር ልጅ ነው የሰጠኝ ሞትንም እየከለከለልኝ እግዚአብሔር ጠብቆኝ የዛሬ ሀያ ምናምን ዓመት ቃል ገብቶልኝ ነበር፣ ተናግሮኝ ነበር እግዚአብሔር። እኔ በእግዚአብሔር ቤት አልነበርኩም እንጂ በእጆቼ መዳፍ ቀርጬሻለሁ፣ አትፍሪ አታፍሪምና። ያለኝ እግዚአብሔር ታአ እና እኔ አስር ልጅ ነው የወለድኩት፣ ሰባት ወንድ፣ ሦስት ሴቶች እግዚአብሔር በልጅ ባርኮኛል። ክብር ለእግዚአብሔር። እና ከዛ ጠብቆኝ ቃሉን ጠብቆ ከዛ ውስጥም አውጥቶኛል፣ እድል ፈንታም ሰጥቶኛል። ታምሜም ተፈውሻለሁ። እዚህ ቤት ነው የተፈወስ። በውሀ ነው በሀይል አንድ ቴሌቪዥን ላይ አድርጌ እንደውም ይቅርታ አድርግልኝ እና መጀመሪያ ልጄ ናት ይህን ቻናል ስታሳየኝ የት ነው አልኳት። ሩዋንዳ ቦሌ ስትለኝ ኧረ ሀብታም ብቻ የሚሆን ይገባበት ይሆናል፣ ያስገቡኛል እንደ ብሄድ እኔ ወድጀዋለሁ ቻናሉን ግን ብሄድ ያስገቡኝ የሆነ ምናልባት የሀብታሞች ሰፈር ስለሆነ እኔ ሊያስገቡኝ ይችላል ስላት ኧረ እንደዚህ የሚባል ነገር አንቺ ደግሞ ምንነች ነው እንደዚህ የሚባል ነገር የለም ዝምብለሽ ብቻ ትሄጂ። በጣም እናታምሜ ነው በውሃ ሀይላንድ የተፈወስኩት። ምንም ነገር አላቆም፣ አንዴ ታይፈስ፣ አንዴ ታይፎይድ ይዱኛል። በቃ ምግብ ሁሉ አቆም ያለው እና በሀይላንድ ነው ውሃ። በቃ ልጆቼም ተስፋ ቆርጧል። እኔ ብቻ ነኝ ያለኋቸው ልጆቼ ከአባታቸውም ከዛ ቤትም ስለተለየ ልጆች ያለ ዘጠኝ ልጆች ናቸው ይዤ ወጣሁት። አንዱ ልጅ እዛ ልቤ መች ነው ብዬ መስክር ያለሁ አሁን ያሉ ልጆች ተስፋ ቆረጡ። ልጆቼ ያለኋቸው እኔ ነኝ። በሀይላንዱ ውሃ አደረኩኝ፣ ተፈወስኩ፣ መጣሁ። እዚህ ቁጭ እንዳልኩኝ ደግሞ ከአጋን ተፈተው ኢየሱስ ክርስቶስ ቤት ነው። እግዚአብሔር የታመነ ነው እና ጠንቋዩ ምንሽ ነበር? የባለቤት ወንድም። እሺ፣ ከዛ እዛ ቤት ትኖሪ ነበራች? አዎ፣ አግብቼ መጥቼ እዛ ቤት ነው መኖር የነበርኩት። ከዛ ልክ ስለ ክርስቶስ ሲነገረኝ ወጥቼ ፊት ለፊታቸው ማለት ስም ጠየቁኝ፣ ቤተሰቦቼ ማን ማን ነው የሚባለው መንፈሱ ምናምን ይሉኛል። አቃቂ ክርስቲያኖች ናቸው። ስም ዝርዝራቸውን የጠንቋዮቹን ስም ዝርዝር ሰጠው ለጴንጤዎቹ። ከዛ ልክ ስመጣ ተመልሼ ስሜን ሰጠሽ አደል አለኝ። ደግሞ ስሜን ሰጠሽ አደል ለነዛ ጴንጤዎቹ አለኝ በቃ ደነገጥኩኝና፣ ያው በእሱ ቁጥር ስር ነው ያለሁት። አዎ ምናምን ወሰንጋላ ምናምን አዳልሞቲ ምናምን ስ ስሜ ሰጠሽ አይደል ሲለኝ፣ አዎ ሲጠይቁኝ ሰጠሁ አልኩት። ችግር የለም እነሱ ናቸው ወደ እኔ የሚመጡት አ እነሱ ወደ እኔ ይመጣሉ አለኝ። ይ እኔም እኮ አሁን አጋጣሚ አጥቼ ነው እንጂ ትቻ ነው እያልኩ ውስጤ ብዙ ነገር ነው ብቻ ያሳለፍኩት፣ እኔ እግዚአብሔር ግን ታማኝ ነው፣ እያኖረኝ ነው። አሜን ዘጠኝ ልጅ ይዤ አባትየው ና አሁን መንፈሱ ተመታ ሲባል ሰኔ ላይ መስዋዕት አልሰጠም፣ መስቀል ላይም አልሰጠም። ህዳር ሚካኤልም ይሰጥ ነበር፣ ህዳር ሚካኤልም አልሰጠም መስዋዕቱን ማለት ነው። ከዛ ምንድን ነው ችግሩ ብዬ ያዛ ያለው ልጅን ኢንፎርሜሽን ጠይቋሉ። እንደ እነተ ቴኮታም በኋላ አምስቱ ውርቸር ላይ ናቸው ያሉት አለኝ። ዛላላቦያ አምስቱ ውርቼል ላይ ናቸው ያሉት። አዎ፣ እና ዘይት የለኝም እዚህ ስመጣ ውሃ ስጸልዬ ምናምን ይዤ እሄዳለሁ። ከዛ ጉዳቸው ነው ያቸዋለሁ ምናምን ብዬ ውሃውን ተቀባብቼ ምናምን ጸልዬ ሄድኩኝ። ጠንቋይ ቤት ሄድኩኝ ጊዜ ደግሞ ቁጭ ያልኩ ጴንጤ አንድ ውልቼ ሁለት ውልቼ የእናትዬው ምርጥ የእህትዮዋ ያገለገለችው ስት እድሜዋ በምኑ ስታገለግል ነበረች። ሰይጣን ግን እግዚአብሔር እድሜ ልኳን በባዶ እግሯ እየሮጠች ያገለገለችው እህቱ በውርቼል ላይ ነው የለችው። እናቱም በውርቼል ላይ አክስትየዋ በውርቼል ላይ እንደ ገረመኝ አምስቱ ወርቼል አንድ ከጅቡቲ ያመጣው ልጅ አለ፣ እሱም በውርቼር ነው ያለው። ላድ ነው አለው ብሎ በኢየሱስ ስም አልኩና ቆጫርኩኝ። በቃ እግዚአብሔር ይማራችሁ አይዟችሁ ምናምን ስል ብያቸው ወጣ። ከዛ በሌላ ጊዜ ደግሞ ባሰባቸውና ሆስፒታል ገቡ። ሲገቡ ሶስተኛው ልጄ እሱ አለ። አሁን ማና የሆቴል ማናጀር ነው የተመረቀው። በመጨረሻ ላይ ነግርሃለሁ። ከዛ እሱን ሰባተኛውን ልጄ ኑ እንሂድ እንጠይቃቸው አልኳቸው። ባለ ወደዛ እነሱ ቤት ደግሞ እንሄድ ምናምን አሉኝ። አረ እንሄድ፣ ይግረማችሁ እንዳላችሁ እንዳማረባችሁ ይዋችሁ። እውነቴ ነው፣ እግዚአብሔር ምስክሬ ነው። ይዋችሁ ኑኑ እንሄዳ አልኩ እና ሆስፒታል ይዣቸው ይሄድኩኝ፣ ይዣቸው ሄድኩኝ። ገባን እንደ ደነገጡ። በቃ ሴትዮዋም ቀና አሉ፣ በዚህ ጋ ኦክሲጂን አላቸው። ምን አሉ? እግዚአብሔር ይመስገን አሉ። እሷም እግዚአብሔር ያመሰግናሉ እን ዬ ቁጫ ያልኩኝ እና ደረሱልሽ፣ ደረሱልሽ። እግዚአብሔር ይመስገን፣ ልፋትሽ ከንቱ አልቀረም፣ ልጆችሽም አምሮባቸዋል። ከዚያ ደነገጡ። ይቅርታ አርጊልን፣ ልጆችሽ ደርሰዋል፣ አልጠየቅንሽም። ምንም አይ እኛን ጠቃችሁ መተናል ብዬ ጠይቂያቸው። ከሆስፒታል ወደ እዛው ትተናቸው እና ይሄን ያደረገልኝ እግዚአብሔር እግዚአብሔር ድንቅ ነው። ሁ መንፈሱ የሚሰራበት ቤት ያ ጠንቋይ ቤት ይሰራለሁ ትቶት ናምበረት እንደዚህና እንደዚህ ነው። ተከራይቼ ተቀምጨ አባሯት ይላሉ ክብራቸው እንዳይነካ ማለት ነው። ጭንጤ ሁና ልታሰድበን በአካባቢ ሰው ምናምን ሲሉ አርባ ምናምን ዓመት የተቀመጠበት ከዛ አባሯት፣ አባሯት ሲሉ እኔ ደግሞ እዛ ቁጭ ብዬ እየተከራይቼ አከራዮችን እየጠሩ አባሯት ሲሉ ምን ሲሉም ይሰማቸው የቀበሌ ቤት ሰጡ። አሁን ጠንቋይ አለ የለም ሳሪስ ቤት አለው። እዛ ሄደ። እዚህ ጋ አራቴ አምስቴ መስዋዕቱ አልተከናወነለትም። ሁሉ ነገር አፍርሶበታል። በውልቼር ናቸው ብያለው። እሱ ብቻ ነው ውሸት እያዋሽ ያለው እንጂ መንፈሱ የለም። እዛ ቤት የለም። ተመቷል። ሳሪስ የለም። ኔትወርክ የለም። በቃ የለውም። ምንም ነገር የለም። ልጅሽ እዛ ያለው ልጅሽ አለ። ዛው እሱ ሄደ። ይዘውት ሄድሽ። ሳሪስ ሄዱ። ከናንበረ ሳሪስ ይዘውት ሄዱ። እሱ ቁጭ ብሎ በቃ እንግዲህ እግዚአብሔር ያለለት ይመጣል። ቃል ወቶልኛል፣ የእግዚአብሔር ስም በቃ እንግዲህ ሰውዬውም ቢካለ በቃ ቀብሮት ይምጣ። ልጇ አለ የሚሰራ ቅባት፣ በኢየሱስ ክርስቶስ የፍርድ ቅባት ልክያት። አንቺን ያጎሰቆለውን የሚቀጣ ቅባት ልክያት። ልጅሽን ፈትቸዋል። አሜን ይሁን አለ። እና ደግሞ አሁን በቀደም የሆነልኝ ነገር የሆነ የልጆች ጓደኛ ነውና በአደጋ ሞተ። በአደጋ ሞቶ ከዚህ በላይ ነው የተቆረጠው። ሾፌሩም ደግሞ እጁ እግሩ ነው የተቆራረጠው። ከዛ በቃ ቀብር ልንሄድ ስንል ልጁ በጣም ነው የሚቀርበው። የልጆች ጓደኛ ነው። ልንሄድ ስንል ስጸልይ፣ ተንበርክኬ መንፈስ ቅዱስ ወደ ውስጥ የሚያመጣው መንገድ ላይ እነሱን የበላ አውሬ መንፈስ ቅዱስ ወደ ስቴ እያመጣው እያመጣው ምጸለው ስንት ጊዜሽ ነው ጌታን ከተቀበልሽ? እዚህ ቤት እንኳ ከመጣ አራት ዓመት ነው ያን እንግዲህ አራት ዓመት ነው ውስጥ የሚመጣው ምትይው እ አይ አይ ዳንክ በቦታ ነው የሚወስነው። አይ በቃ ዋናው እኮ ቀናነት ነው። አዎ እውነትሽን ነው። እዛ ስንበረከክ ከልጆች ጋር ተሰብስበን ልንሄድ ነው ተንበርክኬ በውስጤ የነብይ ነው ከአምላክ። እነሱን የበላ አውሬ ከመንገዳችን ላይ የተመታ ይሁን የተመታ ይሁን እያልኩ ነው የምጸለየው። መንፈስ ቅዱስን ብቻ በውስጤ የሚያመጣው ለካስ ተዘጋጅቶ እየጠበቀ ነበር። ከዛ እኔ ስድስት የልጄ ልጅ አለች፣ አንድ አመት ልጅ ስድስት ልጆችን ይዤ ታታ ሙሉ መኪና ተሳፍረን ስንሄድ ልክ እዛ ለቅሶ ቤት ስንደርስ ኤሌክትሪክ መኪናውን አይዞም። ከዛ እንዴ፣ እንዴ ነው የሚያረገው? ሹፌሩ ለካ በርሙን ከፍቶ ዘሎ ትቶን ሊሄድ ነው። ባለ ሱቆች እየዘሉት ጧጧ ሲል ባለ ሱቆች እየዘለሉ ነው ሊሄዱ እይት ሳረገው እንዴ፣ አረ በኢየሱስ የነብዬ ነው ካምላክ አላልከኝም፣ አላልከኝም፣ አላልከኝም። ኢየሱስ በኢየሱስ ከዛ ንዑጡ፣ ንዑጡ አልኩኝ። ደሞ አቅም እንዳለው ሰው ትንሿ ልጅ አምጫት፣ አምጫት፣ አምጫት አልኳት። ልጅን ማለት ነው ወጭ እሷ በኢየሱስም አላለኝም የነብዬ ሄኖክ አምላክ በበረከት ትኖር ያለሽ ለክፉ አሳልፍ ያልሰጥም ልጆችን ያለኝ በኢየሱስም በኢየሱስም በኢየሱስም ብቻ ነው ምለው ከዛ ሄድኩና፣ ተንደድንውጡ ንውጡ አልኩና ብረቱን ሲይዘው ለካ ኤሌክትሪክ ተይዞ ለ እንዲህ እንደ ቫይብሬተር የተደረገኝ ነው። ከዛ አንደኛው ልጄ ምንም አያውቅም ለካ ያዘና ወዴን ግፍትር አድርጎ ቁጭ አደረገኝ። አት ያሰኝ እንዲ ኑሩጥ እንሩጥ በኢየሱስ ክርስቶስም በኢየሱስ የነብይ ሄኖክ አምላክ እንዲህ አላለኝም አላለኝም አልኩና እዛ ሾፌሩ ዞሎ ሊወጣ ካለ በኋላ የእኔ ቤተሰብ ስድስት ቤተሰብ ነው ይዤ ያለሁት እግዚአብሔር ነው እንጂ እሱ ተመልሶ ቁጭ ያለና ወደ ኋላ ይዞ ሲሄድ ኤሌትሮኩ መኪናው ሰጭ ብሎ ምንም ነገር ሳንሆን እኔንም እኔ ጋ የነበሩትንም እግዚአብሔር ዋ ክብር ለኢየሱስ። አሜን። ኢየሱስ ጌታ ነው። አሜን። እኔ ኢየሱስ ጌታ ነው። እኔ ቃላቶችም አላቅም። አማርኛም ሁለተኛ ቋንቋዬ ነው። እንደሚገባኝ ነው የምናገረው፣ እንደፈለግኩኝ በቃ እኔ ጌታ ስሙ ይባረክ አሜን። ስሙ ይባረክ አሜን። እኔ የረዳኝ ጌታ ከአውሬው ከነጣቂ የወጣኝ ጌታ ስሙ ይባረክ። እግዚአብሔር እናመሰግናለሁ። እኔ ችግር አላውቅም። አሁን ነው ችግር ያየሁት። በጌታ ቤት ግን ሰማያዊ ይበልጥብኛል ብዬ ነው። እግዚአብሔር ምስክሬ ነው። እኔ ችግር የሚባል ሰው ቸገረኝ ሲለኝ ራሱ አላምንም ነበር ችግር ስለማላውቅ አሁን ግን በጌታ ቤት ሁኜ ያለኝን ሰላም ችግሬንም የሚያስረሳ መከራዬንም የሚያስረሳ እና የሰማይ አምላክ እግዚአብሔር የነቢይ ሄኖክ አምላክ ስሙ ይባረክ ስሙ ይባረክ። እኔ ነቢይ ሄኖክ በጣም ነው የምወድህ፣ ጸጋህንም ወደዋለሁ ቅባትህንም ወደዋለሁ። ከዚህ በተረፈ እግዚአብሔር ነው የሚያውቀው። እኔን ጊዜ የጠበቀኝ እግዚአብሔር ነው። የአንተ አምላክ ብዙ ነገር አድርጎልኛል።